አሰላሙ አለይኩም ወረመቱላሂ ወበረካቱሁ። ውድና የተከበራችሁ የመድሊቱ ተከታታዮች እንዴት ናችሁ? ሰላም ነቤ ኔጋለሁኝ አልሐምዱሊላ፣ እናንተስ እንዴት ናችሁ? በሙላው ዓለም የምትገኙት ወንድሞች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ይበቅልኝ በያላችሁበት። ይህም ቪዲዮ ስጀምሩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ዛሬ ማሳያችሁ የኮሽሪ አሰራር፣ ብዙ አይነት ኮሽሪ አሰራር አለ፣ ግን እኔ እንዴት አሪጌ እንደምሰራ በቀላሉ ላሳያችሁ ይህ እንደምታዩት ብረድ ድስን ጥጃለሁ። ከዛ እንደዚህ እሳቱን እናሸቅላለን። እሳቱን ተንከልኩ በኋላ ይህ እንደምታዩ ዘይት ዘይቱን ዘይት ዘይቱን እጨምራለሁኝ። ዘይት ዘይቱን ይሄ ዘይት ዘይቱን እጨምራለሁኝ። አብራችሁን ቆዩ። እንደምታዩት ከዚህ ምስር ድፍን ጥጃለሁ። ምስር ድፍን አሁን ይሄ ዘይቱ ሞቃ እዛ ቶም እጨምራለሁኝ፣ ነጭ ሽንኩርት ማለት ነው።

ይህ ትንሽ እንትን ካለ በኋላ ምን እጨምራለሁ የፈጨሁትን ቲማቲም የፈጨሁትን ቲማቲም እጨምራለሁ ከዛ እንደምታዩት ይህን እንደዚህ አርግ ያለሁኝ አሁን አንዲህ አባ ማጅ እጨምርና እገጥመዋለሁ ብስል ሲል ታዩታላቸው አብራችሁኝ ተከታተሉ እሽ ቤተሰቦቼ ይህም እንደምታዩት እየበሰለ ነው ይሄ ደግሞ እንደዚህ ሆኗል ቴታ ይሄ ውሃው እስከሚመጡ ድረስ መጠበቅ አለብኝ ማለት ነው። ውሃው እስከሚመጡ ከዛ ውሃው ከመቀቀል በኋላ ምን እጨምራለሁ? ከቻ እሱን ማለት ነው። እንደሚታዩት በሽንኩርት አኑሪያለሁ። ሽንኩርቱን በረዛዝ እንደምታዩት አሁን ይሄ እ በእንዲህ አድርጌ ቆርጨዋለሁኝ። በነገራችን ላይ ጆይንት ይለብሻለሁኝ እንዲህ አድርጌ ቆርጨዋለሁኝ። ዱቄት ጨመርኩበት እ ሽንኩርቱን ማለት ነው። ዱቄት ጨመርኩበት ሚልህ ጨመር አሻባይቦች ሚልህ ዱቄት ጨምሬ እንደዚህ ሆኗን አሁን በዘይት ተጠብሰዋል ማለት ነው። ይሄን በዘይት ተጠብሰዋል ሚልህ ሚልህና ዱቄት ነው የጨመርኩበት። ከዛ እንደምታዩት ከዚህ ዘይቱን ሸቅያለሁኝ ሰዓቱን እንትን ብያለሁኝ። አሁን እጠብሳለሁ ማለት ነው። ከዚህ ደግሞ እንደምታዩት ቅድም ከሽናውን አሳይቻችሁ ነበረ አልጨረስኩትም። ገና አሁን ምን እጨምራለሁ? ይህን እንትን ማለት ነው ከቸብ

ክሽናችንን እንደምታዩት ምን ጨምሬበታለሁ? አሁን ከል ያኔ ሀሙድ እንዲሆን ትንሽ ከል ጨምሬበታለሁ፣ እና እናንተም ልክ ሳትን አታቸው ትንሽት ሲል ከል ጨምሩበት። እሺ ቤተሰቦቼ እንደምታዩት ው ዘይት ጨምሬያለሁ። የሚን ዘይት ነው የጨመርኩት። ይሄን በሚላ ጋር በዚ በጭርፋየትማናሀዚያ ማለት ነው። አጥልለ ወደዚህ ጨመርኩኝ። ክሽናው እንዲፈሽን ይሄ በዚህ መልኩ እያለቀ ነው። እየጠበስኩ ነው ገና። ከዚያ ይሄ ግማሹ ይሄን ደሞ ቶሎ እንዲጨርስ እንዳርጌ ሳትሆን ሸቅ አድርገህ ከእዛ ይሄ ሲሞቅ ትንሽ ዘይት እንትን ስል ምን ጨምራለን? ትንሽዬ ነጭ ሽንኩርት አንዳንድ ቤት ይሄ ለየት የሚያደርገው አንዳንድ ቤት ሩዙን አብስለው መኮረኒውን ፓስታውን አብስለው እንደገና ነው የሚቀላቅሉት። ከዚህ ቤት ግን ለአንድ ይዛ አይደለም። አሰራሩን ታዩታላችሁ እንዴት እንደምሰራ። አሁን ይሄ ዘይቱ ነው ሀበይ ብቻ እያት። ይጨምርኳቱን በጣም ትንሽ እየቶም ነው መጨመር በጣም ትንሽ እንትን እንደ ሀዘይቻን ስትል ስትሟማ ምን ጨምራለሁ? ሸሪ የሚሉት ይሄ ሸሪ የሚሉትን እጨምራለሁ። እንደ ፓስታ ሆኖ ድቅቅ ያለው ማለት ነው። ይደቀቀል ሎውደሚ አሁን እጨምራለሁ። ከዚያ ይሄ እሀምረዋለሁ የሆነ ቡኒ እስከሚመስል ድረስ ይህ እንድ ምታሌት እየበሰለ ነው። አያችሁት ታባይ እንደዚህ ሆኗን ቡኒ ይሆናል። አሁን ምን እጨምራለሁ? መኮረን እጨምራለሁ። እሺ፣ ሀባዬ እንደምታዩት እሳሱረ እና እንደምታዩት ከሄደ ያው ምንም በዛ ዘይቱ እያመስኩት ነው። ከዛ ታሳው ጨምራለሁ። ታሳውንም አብሬ አሁንም አሸዋለሁ። በደረው ግን ከዛ እንደዚህ ከረክ በኋላ ምን ጨምራለሁ ኦሮጆ እዚህ ኦሮጆ ነው ኦሮጆ ነው የጨመርኩት አንድ ሀባ ማይ ጨምራለሁ እና እንዲህ አርጋችሁ ጨመርኩኝ አሁን ትንሽ እንዲህ እያለ በዘይት በዛኛው ዘይት እንዲጣፍጥ አብሬ እንተነዋለሁ ከዛ ትንሽ ውሃ ጨምራለሁ ካሞን ይሄ እንድን ሰባ አቅመም እጨምራለሁኝ አብራቸው። እኛ ነው ይኸው፣ እንደምታዩት አብሬ አዋህልኩት። አሁን ከዛ ትንሽ ውሃ እጨምራለሁኝ ትንሽ ሳራ በዛ። ከዛ ሰባ አቅመም እጨምራለሁኝ። ከዛ ጥረጨው እጨምራለሁኝ። ጥረጨው፣ ከዛ ከይህ አበሰንነው የምስር አለ እንደሚታዩ ድፍን ምስር ማለት ነው። ከዛ ጨምራለሁኝ። አሁን እዛ አቀላቅለዋለሁኝ። አንዳንዶቹ እየብቻ እየብቻ እየብቻ ሰርተው ነው በኋላ ላይ ያቀርቡ ሲሉ የሚያደበላልቁት። ከዚህ ቤት ግን እንደዚህ አይነት ነገር አይታወቅም። ግን ሞክሮ ቀላል ነው በአንድ በረድስ ሁሉንም እንትን ከማለት አሁን ውሀ በጣም ሳላበዛ ጨምራለሁኝ። ቀስ አድርጌ ሰዓቱ ይበስላል። እሺ አባይቦች፣ አሁን ትንሽ ውሃ አከልሳለሁ እንዲ ይበዛበት ምፈጠን ያይ አሁን የነሳሁን ቀንሳችሁ እያመሳሰላችሁ እስከሚበስን መጠበቅ የሚልሆን ምናምን መቅመስ። ከዛ ምስሩን እንትኑ ካነሰው ምስሩ ዲፍ ካነሰው ጨማር ታደርጋላችሁ ማለት ነው። እና እንደዚህ ይመስላል ነው። ይኸው በጣም የጥማን ሞክሩት። ትወዱታላችሁ ብዬ ተስፋ አደርጋለሁ። ላስ አሁን በኋላ ምንም የቀረ የለም። ሲበስል እንደዚህ እርገ ቀስ እርግ ይገጥማሉ። እሳቱን በትንሹ እንትን ብዬ ሲበስል አላስ መውጣት ማለት ነው። እሳቱን ግን በጣም እንዳታንገባግቡበት ሸ ቶሎ ላይ በስል ይችላል። እና ከወደዳችሁት ላይክ፣ ሸር ሰብስክራይብ እያደረጋችሁ